አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ እና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ የመጣሁት በጣፋጭ ፕሮግራም ነው። ምንድነው ካላችሁኝ፣ ሰኢድ ሌላ ልጅ እንዳለው ጉድ አመጣ። በሌላ ቻናል ሰኢድ ልጅ አለው። ሁለተኛ ደግሞ የመን ላይ ሰላም ጋር ውጤት እየያዙ ፖሊስ አመጣይበት። እንደዚሁም ደግሞ ናድያ እና ሚፍታህ ስጦታ ተበረከተላቸው። ማን ሰጣቸው? አብራችሁን ቆዩ። ሌክቸር ሰብስክራይብ የደረሳ አበረታቱን። ወደ ዋና ቁም ነገር ልውሰዳችሁ። ዛሬ ሞቅ ደመቅ አድርገን ይዞ ይመጣሁት እንግዲህ ሰኢድ ሆዬ ወደ የመን የሄደው ወንድ ልጅ እንዳለውና ዲኤንኤ ምርመራ አድርጎ ሱማዬ ያረጋግጥልኝ ባለችው መሰረት እንግዲህ ወደ የመን ሄዷል ማለት ነው። ነገር ግን ሰኢድ የመን ከደረሰ በኋላ ነገሮች እንደጠበቃቸው አይደሉም። ሌላ ልጅ እንዳለው ሰማን። አሁን ዘወር ብሎ ደግሞ መንታ ልጅ ያላት ሴት ጋራ ከቻለ ማለት ነው። ልጇን አቅፎላት እሷም አቅፋ ማለት ነው። ዋታፓን እናንተ ጉዳ ላይ ያችሁም በሆነ ቻናል ልጅ አቅፎ ገቻላለም ልጆቹ ማለት ነው። እንደዚህም ደግሞ እንግዲህ ሚፍታህ ለናድያ ስጦታ አበረከተላት። አብራችሁን ቆዩ። ላይክ ሸር፣ ሰብስክራይብ በድጋሚ ያይረሳ እና ወደ ዋናው ቁም ነገር በደንብ እየገባሁ ነው ያለሁት ማለት ነው። እናንተ ብቻ በጥሞና ተከታተሉኝ። ሰኢድ ሆዬ ምን አስበህ ነው? እንግዲህ መላጣ ሰዎች አራት መቶ ምናምን አስመዘገቡ ሲባል ሰምቼ ነበር እና ሰኢድም ከነዛ መካከል ሊሆን ፈልጎ ይሁን አላቅም። አስተፍረላ ተምሬ ነው ማለት ነው። ማለት እኔ ያ መላጣ ሰውዬ የተባለው ሰውዬ ማለት ነው። ትዝ ሲለኝ ሰይድም ትዝ ይለኛል። በቃ ስራው ሁሉ እንደዛ ሰውዬ የሆነብኝ ነው ማለት ነው። እና እንግዲህ ሰላም ካሁን በፊት የአዩንና የሰይድን እንትን ፋይል ሰርቃ ለሱመያ የመን ይዛ የሄደች ሴት ነበረች ማለት ነው። ከዛም በኋላ ሰይድ በጣም ተናዶ ነበረ። ፋይሉ የሰርጉ ፋይል በጣም ወስዳበት ተናዶ ነበረ። ከዛም በኋላ ሊያገኛት አልቻለም። ነገር ግን ዛሬ ሀዋ ጋራ ተገናኝቶ ነበረ። ሀዋ ጋ ከተገናኙ በኋላ እሷም ከቻለች ማለት ነው የፖሊስ ይዛ የየመን ፖሊስ የፖሊሶቹ የሰይድ ፓስፖርት ሰጣት እንደሆነ ሰጣት፣ ካልሆነ ፖሊስ ጣቢያ ልንወስድህ ነው ብለው ልናስርህ ነው ምራ እያሉት ነበረ ማለት ነው። ከዚያ እሱ ደግሞ ተዝኪራ ወስዳብኛለች ፋይል ወስዳብኛ ትገኛለች የሰርጌን ስለዚህ እሷ ናት ሌባዋ እና እሷን ሰሩልኝ ሲል ውጤት እያያዙ ነበረ። በጥፊም እያለችው ነበረ። ከዛም በኋላ የንትን የድራማ ድራማ መሆኑ በጣም የሚገርማችሁ ነገር እሷ እየሳቀኝ ነበር። ሰላም ሰላም በቃ ፈግተዋል። ያንትኗ ይሄ ሳቋ ሊያመልጣት በጣም እየታገላት ነበር። ያኔ ና የአንቺ ምሪ ምናምን ሲሏት ወደ ፖሊስ ጣቢያ ጭራሽ እኔ አልሄድም እኔ አልሄድም እያለች ሳቋ ሊያመልጣት ዋት ኢዝ ዲስ ዋት አላቅም ማለት ነው አላቅም ኧረ እንግሊዝኛ ለመደብ እንጉዲ የፈላ እና እናንተ ስታስቡት እንዴት ነው ይሄ ነገር እንዴት ነው ስታስቡት ማለት ነው ለምሳሌ የእውነት ተጣልተው ቢሆን ደግሞ አፈልቷል ምናምን ምን ሳቃ መጣሁ እኔ በቃ የሆነ ኮንታክት ነው የሚያደርገኝ ጅስሜ ሁሉ ማለት ነው እንኳን ሳቄ ላይ አመልጠኝና ድራማ መሆኑ ያስታውቃል እዚያ ላይ ደግሞ ፖሊሶች ህግ መጣስ ነው መጀመሪያ ለድራማ እንደዚህ መሳሪያ ተሸክሞ መታየት አላቅም ስንት ብር እንደከፈሏቸው ሚስኪኖች አናቅም ማለት ነው። እና የመን ፖሊስ ራሱ ራሱን ዝቅ እንዳደረገ ነው የሚታይ ማለት ነው። ሁዲዎች እንዲያየዋቸው ሁዲዎች ቢሆኑ ሪጎሊ ነበር የሚያስገቡልኝ እና ሰኢድ ሆዬ ተርፋሃል ወይ ተርፋሃል ወይ? ሌላ ቪዲዮ እንጠብቃለን ሰኢዳችን። ሱመያ ይሄን ጉድ ታያለሽ? ያንቺ ሰላም ያመጣችው ጉድ። ሰላም እንግዲህ ሰኢድን አሸዋለሁ ብላ እንዳለችው ልታሸው ማለት ነው። አሁን እሷም ኢትዮጵያ ነው ያለው መረጃው አለች። እሱም ደግሞ ያለው ፓስፖርት ሻለ እዛ ላይ ተጣሉ ማለት ነው። ማን ነው አለ ፓስፖርት ላይ ብር የላክ እንጂ ብሩን ከላከላት እሷ ምን ችግር አለባት ማለት ነው እና

ለሚፍታህ ሚፍታህ ሚፍታህ ሚፍታህ ሚፍታህ እንግዲህ ከቆንጅየዋ ጋራ ምርጥ ልብስ አሰፍተው ሰፕራይዝ አድርገዋቸው እንዴት እንዳመረባቸው። ይሄ ተለክቶ የተሰፋ ነው እንጂ ከቶ እንትን አይመስልም ማለት ነው ጭራሽ። ይሄ ትዛዝ እንትን ነከሌ ሰፕራይዝ እናደርገዋለን ተብሎ የተሰራ አይደለም። ወይንም በሶፍያ ተለክቶ የተሰራላህ ለሷ ማለት ነው፣ እውነቴ በልኳ ማለት ነው። እንዴት ፏ ብለው እንደመጡ ባህላዊ፣ ይበቃላ፣ አደላ ማች ልብስ ማለት ነው። እና አምሮባቸዋል፣ አምሮባቸዋል አብራችሁ ለብሳችሁ አርጁ እንላለን እና በቃ ሚፍታህ እንግዲህ እጁ አያርፍም። እጁ በቃ እሷን መንካት ምናምን አለ አይደለ? እቺ ልጅ የግሉ ብትሆን ነው ማለት ነው። ሚፍታህን ታውቁታላችሁ። ሚፍታህ የሰው ሰው መንካት አይወድም። እንደዚህ ሰላም ሊል ይችላል፣ ነገር ግን እንደዚህ መጨበጥ ምናምን፣ ብዙ እንደዚህ መላፋት ከሴት ጋር አያቅም ማለት ነው። ስለዚህ የሆነ የተደበቀ ነገር አለን እዛ ላይ በቃ እህት አደለሁ እንዴ ምናምን የሚባለው ነገር ይሄ ነገር እኔ አልጣመኝም ማለት ነው። ናዲያ ናዲያ ምናስበሽ ነው፣ እህት እንትና እንዳታየሽ እህት አደለሁ እንዴ? ዋት አራተው። እኛ እኮ ነቅተናል፣ ነቅተናል ማለት ነው። ከነቃ ብርሌ፣ ከነቃ አይሆንም እቃ ይላል። እኛ ከነቀንባቸው ቆይተናል። ምክንያቱም አንድ ሰው ከልክ በላይ እንደዚህ አይተሻሽም። ከወር በላይ ከምን በላይ እንደው አንድ ሙስሊም ወንድማችን እንደዚህ ይሆናል ብለን አንጠብቅም። ትንሽ ናድያ ያውሷ ልጅነት ይሁን ምን ይሁን ባላቅም ቀበጥ ትላለች። ነገር ግን ልጅ ሚፍታህ በዚህ ደረጃ ይወርዳል ብዬ አላሰብም። ምክንያቱም አይታችኋል፣ ሳውዲ ላይ በነበረበት ሰዓት እናቱ ልድርህ ነው ምናምን ስትለው እንደስ እንደደነገጠ እዛ ላይ ደግሞ የራሱ አላማ አለው እዛ ላይ ደግሞ ራሱ የሚያገባት የሚወዳት ምን አይነት እንደሆነች ሲመርጥ ነበር። እና ያችን ልጅ አገኛት ይመስለኛል፣ ኮከቡን ማለት ነው። ስለዚህ በቃ እቺ ናድያ ነች። ናድያ እንግዲህ ልቡ አርፎበታል ማለት ነው። ስለዚህ የሚለያዩ አይደለም። ግን በቃ ለምንድን ነው ግልጽ ማታደርጉት? እኛ እኮ የእናንተን ትዳር እንወዳለን አብራችሁ በቃ እንደዚህ ውብ ሁናችሁ መምጣታችሁን እንወዳለንና እኛ የምንፈልገው አንድ ሁናችሁ በቃ አብባችሁ ማየት ነው። ወለዮዎቹ ማለት ነው። ወለዮዎቹ ከሰው አፍ እንድትወጡ በቃ አሳውቁ ማለት ነው። አሳውቁ በቃ። ነውስ የሆነ ሚዲያ ያቅርባቸው። የሆነ ሚዲያ አቅርቦ ናድያና ሚፍታህ ምንና ምናችሁ የጆሮ ጌጥ ወይንስ የአንገት ሀብል ብሎ መጠየቅ አለበት። ከዛም በኋላ አረኛስ የጆሮ ጌጥ ነን ወይንስ የአንገት ሀብል ነን ሲሉ እንሰማችኋለን። የዛ ሰዓት በቃ እናውቃለን ማለት ነው። በቃ ማነሽንትና ጠይቂያቸው ማለት ነው አቅርቢና ምንድን ነው ብላችሁ ማለት ነው። እና እኔ ደስ የሚለኝ ነገር በቃ እርጋታ አለው ልጅ ሚፍታህ የልጅ አዋቂ ነው። ስለዚህ ናድያን ሰከን አድርጎ የመያዝ የማስተካከል ችሎታ አለው ብዬ አስባለሁኝና ኢንሻላህ እንጠብቃችኋለን። ሰላማችሁ ብዛት። ላይክ፣ ሸር ሰብስክራ ባይረሰ። ሰላም አለይኩም ወበረካቱ